ይህ ጥሬማ ማረኝ። እንዴት ባረገው ይሻላል? እስኪ ሽንብራ ውድ የተመጠለለሁለህ ነገር ይዘው ሲገባ አይቻለሁ። እስኪ ልጠይቃት እንጂ አመል ሆኖ እንዲያው መወለድ ግድ። ጥሬት አልበላሁ ሁሌ በላሁ አይመስለኝም። እናንተ እንዲያው ምን ብሆን ይሻለኛል? እንዲያው

ከከተናም ጀመረ ያው፣ ብየዙ ቀረም። ምን አልክ ምን አልክ፣ ጆሮ ያሳልፋል። ሊና ታቃተኝ። እንግዲህ ጆሮ ግዲ ዝም ብሎ ጆሮ ልፍ ልፍ ነው። አይ አይሰራም፣ ያው ወደዛው ነኝ እንግዲህ እዚህ አልተፈቀደም። ምን መመልኮስ ነው እድሜ ትንሽ ቆይ ትልበል ብዬ ነው እንግዲህ እንደው እወዳለሁ ነጭ ነጭ መልበስ። እንደው እየፈተልኩ ፈታ የነበርኩት ብሎ አሁን አሁን አይኔ ላይ እየበነነ ጥጡ አቃተኝ ተውኩት እንጂ ፈታ የነበርኩት እና በዛው ምክንያት ቀረ እየፈተልኩ መልበስ